የምታዩቸው ሌላ ትኩሳት እንግዲህ አብርሽና ሩታ ሰላም መሆናቸውን አይታ ጊዜ ቦታ ጠብቃ እያለቃቀሰች መጣለች። ድጋሚ አብርሽ ደረት ላይ መለጠፏን ልታቆም አልቻለችም። እየተለጣጠፈችበት ነው። አብርሽም እውይ ምን ልሆንልሽ ምን ላርግልሽ፣ እውይ ውይ እውይ እያላት ይገኛል። ገና እንደ ትንሽ ሕፃን ገና አንድ ወር እንዳልሞላው ሕፃን እውይ ምንድን ነሽው እትትትት እያላት ይገኛል። እውይ ስታውቂበት በናትሽ በጣም ይገርማል። ራሷን ልታጠፋ ነው። ስለዚህ ራሷን ማጥፋት የለባትም። ራሴ ላጠፋ ነው ወይ? ራስ ማጥፋት እኮ ኃጢአት ባይሆን ኖሮ ምናምን። አረ የሚያምንሽን እዛ ሄደሽ ፈልጊ ይበናት። ልትሰድቡ ትችላላችሁ። በእናታቸው ተተከሉ። እኔ ለእንደዚህ አይነት ሰው ምንም ምንምም፣ ልብም፣ ረራይም፣ ጆሮም የለኝ መስሚያ ይጠጥ ነው። ይቅርታ አድርጉልኝ ማለት ነው። ራስ ወዳድ፣ ሲጀመር በጣም ባለጌ ሴት ናት። ራስ ወዳድ ደግሞ እኔ ያልኳት ይኸው ቃል በቃል ያልኳት ነገር ተፈጸመች። ካስታወሳችሁ የሆነ ጊዜ ላይ ሩታ በእሷ ምክንያት ስታለቅስ ታያለሽ። ሩታ የመጨረሻውን ደስታ ትስቃለች። መጨረሻ ላይ ደስተኛ የምትሆነው ሩታ ናት። አሸናፊዋ ሩታ ናት፣ አንቺ አልኩኝ። የእውነት ለመናገር እማዝ ነው ለሄርሜላ ነው ብዬ ብዙ ቀን ሰወራይታችሁኝ፣ የተከታተላችሁኝ ሰዎች በደንብ ትረዱኛላችሁ። ይኸው ያልኳት፣ ይኸው ቱ ድርስ አለች ታለቅሻለሽ፣ ነገ አልኳት። በማይሆን በሰው ህይወት ውስጥ ገብተሽ ብዙ ነገር እያቦካሽ እየጋገርሽ ነው። ይቅርብሽ፣ አቁሚ። ይሄ ነገር አንቺን ነው መጨረሻ ላይ የሚጎዳሽ። ለጊዜው አብርሽም አንቺም ደስተኛ ልትሆኑ ትችላላችሁ፣ ግን ልብ ውስጥ ያለችው ሩታ ስለሆነች ሩታ ጋር ሲሄድ የምትጎጁ፣ የምታለቅሽው፣ ሰው አልባ የምትሆኙ፣ ብቸኛ የምትሆኙ አንቺ ነሽ። ከአሁኑ አቁሚ። አንቺ ራስ ወዳድ ሆነሽ የራሽን ጥቅም ስታሯሩ ውጪ ሩታ ላይ እየተደረገ ያለውን፣ ሩታ እንዴት እያለቀሰች ነፍሰ ጡር ሴት ሆና ለእሷ ያራራሽ ሴት አልኳት። ለማንም ልትራሬ አትችይም፣ ግን ታያለሽ። ጠብቂ። የሆነ ቀን ታለቅሻለሽ። የመጨረሻው አንደስታ ጅማሮ ምንም ይሁን ምንም አንድ ሰው ደግሞ መጨረሻው ነው ዋናው ወሳኙ ነገር እና ታለቅሻለሽ ብዬ ይኸው እግዚአብሔር ምስክሬን መድሃኒያለም ነገርኳችሁ ነበረ የምታስታውሱ ሰዎች በደንብ ታስታ ያልኳት ነገር ቁጭ አለችና፣ ና እሰይ እሰይ ነው የምለው። ለሴት ልጅ እኮ አዝናለሁ፣ ራራለሁ። ግን አግባብነት ባለው መንገድ ነው እንጂ የሰው ባል አፈቀርኩኝ፣ ወደድኩኝ፣ መለየት አቃተኝ፣ ከበደኝ። ኧረ በእናትሽ እንደው በጣም ነው እንዴ? ያው አብርሽ የሚናፍቅሽ በጣም ነው እንዴ ወደድሽው? ዋ፣ ዋው! ባለ ትዳር ላይ እንዲህ ትለጣጠፊያለሽ እንዴ? የራስ ወዳድ ባለጌ ግምሬ ነው ብላችሁ ልጅ እኮ ማለት ነው። ለራሷ ክብር ቢኖራት ኑሮ የሴት ልጅ ጉዳት ሕመም ቢገባት ብትረዳ ኑሮ እሷ ላይ እንዲሆንባት የማትፈልገውን ነገር ሰዎች ላይ አታደርግም ነበረ። ይህ ሁላችሁ ሁላችሁም የዘራችሁትን የምናጭደው ሁላችን የዘራ ነውን የምናጭደው፣ ሩታ ላይ መጥፎ ነገር እየተመኘች በእሷ ምክንያት ሀያ ጊዜ ሀያ ሺህ ጊዜ ከዛም በላይ እያለቀሰች እያየቻት ከባሏ ጋይታት እየተለጣጠፈች እየተሳሳመች እየተቃቀፈች ክፍለ ሀገር ሳይቀር ሄደው አሸሸ ገዳሜ ሲሉ ስንት ነገር ችላ እያረረች ውስጧ ስንት ቆስሎ፣ ትዳሬን ብላ ህይወቴን ብላ ብዙ ነገር ሆኜ ያቆምኩት የገነባው ትዳሬን ብላ እያለቀሰች እንኳን ያራራችላት? ወይ እንደዛ ከሆነ ሮታዬ፣ እኔና ሱ እኮ ምንም ግንኙነት የለንም ግን አንቺን እየደበረሽ እያስከፋሽ ከሆነ እኔ ርቃለሁ ብላ መራቅ ሲገባት፣ ግን እሷ ውስጥ ውስጡን እየበላች ውስጥ ውስጡን መልካም ሰው መስላ ሩታን እንዴት ነው ስታሳራራት የነበረው? ይቅርታ አድርጉልኝና ማለት ነው። እንደዚህ ዝሙተኛ የምትደግፉ ሰዎች እንደው በእናንተ ላይ ደርሶባችሁ እዩት። ሌላ ነገር ምንም አልልም። ሄርሜላም ይኸው በራሷ ላይ ሲደርስባት አይተዋለችና አቁም ይበቃ። ደግሞ እዩ አብረሽ እንደገና ደግሞ ቢኒም አለ ሌሎቻቸውም ማለት ነው። በማህበር እቀፏት እቅፍ አርጋችሁ አተኙ። ጥሩ ነው። እቀፏት በደንብ አርጋችሁ። ለምን ብቸኝነት እየተሰማት ነው? ማንም ሰው የላትም። ተወልዳ ከተወቀ ወደዚህ ምድር ከመጣሽ ጊዜ በኋላ እናትና አባቶቿ ራሱ ወልደው ነው የጣሏት። ሰው የላትም እና አቅፋችሁ አተኙ። እቺ ምድር ቦቅቧቃ የሆነ አስመሳይ ሁላ ማለት ነው። አብርሽ ምንድን ነው እንደዚህ የምትጫ የምትበጫበጫው አንተ አትበጫበጭ። ወንድ ሁን እስኪ፣ በናት እዛ ራስ ሴት ቤት አስቀምጠ እንዲ መላላጥ መጋጋጥ። ኧረ በናት እስኪ ራሷን ታጥፋ እስኪ። ማን እንዳጠፋው ታጠፋለች። ውሸቷን ነው እንጂ አስመሳይ አስመሳ አይነች ሩታ እንዲህ ስታለቅስ ትናንትና እና አዝናላታለች። አንድ ሰከንድ እንኳን ቆም ብላ አስባ ዊ ተጻጽቻለሁ፣ ይቅር በይኝ በዚህ ልክ በእኔ ምክንያት እንዲ ትጎጃለሽ ብዬ አላሰብኩም ብላ አንድ ቀን ሻሽታለች፣ አንድ ቀን እርቃለች። እንደውም ይበልጥ እየሄደች በአካል እያገኘቻት ጨጓራዋን ስትልጣት አይደል እንዴ ነበረ? እንቺ ያኔ ለሩታ ያላዘነች ለነፍሰ ጦር ሴት ያላዘነች ሴት ዛሬ ምን ብዬ ነው ምታ ራሷ አታጠፋም። እስኪ ወንድ ከሆነች ታጥፋ እስኪ ታጥፋና እንያት። እንዴ እንደዚህ አይነት ሰው ራሱን አያጠፋም። ተንኮለኛ ናት። በቃ አብርሽና ሩታ ሰላም መሆናቸውን አይታ ጊዜና ቦታ ጠብቃ ነው የምትመጣው። አዎ አብርሽን ልትበላ አስባ ነበር። ከአብርሽ ጋር መሆን ፈልጋል። አዎ ፍላጎትም አላት፣ ፍቅርም አላት። ጥሩ ነው። አዎ ትልቅ ነገር ነበራት። ግንስ የሰው ሰው ነው የያዘችው። እኔ እኮ ፈረንጁን ቢኒን፣ ዋቴቨር፣ ሌሎችን እዩን ወይም ደግሞ ብታፈቅር ጥሩ ነው። እንደ አንዳቸው ባፈቀሯትና በገላገሉን እኔ እውነቴን ነው፣ ይህንን ነው የምመኝላት። ሞት እንኳን አልመኝላትም ግን አንዳቸው አፍቅረው እንደው ይሄ የሆነ ቱግ ቱግ ቱግ የሚለውን ስሜቷን ባበረዱላት፣ እውነት እኔ አላዝንም። ይቅርታ አድርጉልኝ። ስታለቅስ ብዙ ያዘናችሁ ሰዎች አላችሁ። የሚታዘንለት እና የማይታዘንለት ሰው አለ። በእውነት ነው ምላችቼ፣ የሰው ሰው እንዴት ልበላችሁ። በጣም ነው ደስ ያለኝ ዛሬ፣ በቃ የእውነቴን ነው ግን አብርሽ ማለት ነው፣ በጣም ተንበጫበጭክ። ለነገሩ አንተ ነህ መጀመሪያውንም የልብ ልብ ሰጣት። ልክ ከሚስት በላይ ስትተቃቀፋት፣ ስትተሻሻት፣ ስንት ነገር ስታደርግ ቆይተሃል። አየህ ህይወቷን ያበላሸው አየህ፣ የእንባዋ ምክንያት አንተ ነህ። የሆንኩ እና እህቶች አሉኝ፣ እንድትጎዳ አልፈልግም። የሆነ ነገር እንድት አግባት። ታዲያ ደረባ አግባት ወይ ወይ፣ ጠቅልላ ረሩታየ እኔ ጀግና። ምንም መደረብ አያስፈልጋትም። እሷ ራሱ አንድ ንግስት የሆነች ናት። አግብታ ቁጭ በል ከፈለክ ማለት ነው ወስደ ልጅን ለነገሩ ልጇን አሮታነች የምታሳድገው እንዲህ መከራ ይታ ደግሞ ለእንጀራ እናት ስጥ እና ምን እየሆንክ ነው ማለት ምን አስበህ ነው? ምንድነው? በጣም የሆነ ተንበጫበጭ ከአለም ላይ ያለው ሰው እሱ ብቻ ነው አልሽሳ እና ታዲያ ምንድን ነው ከፈረንዱ ወይዩም አለ ቢኒ አለ ለምን እነሱ አልናፈቁሽም? አብርሽ ብቻ ስልኬ ላይ የሚደወል የነበረው ስልክ ሲቀር በቃ ኧረ እባክሽ ተይ እንጂ ተይ እንጂ ወይ ለምን አትገቢም? ግን ሩታ እንደውም ሰው ያስፈልጋታል። አንድ ነገር ልንገራችሁማ፣ ለምን ሰራተኛ አተወኝላትም? ለሩታ አሁን ላይ ልጅም አላት። ልብስ የሚያጥብላት ያስፈልጋታል፣ ቤቷን የሚያጸዳላት ምግብ የሚሰራላት ስለሚያስፈልጋት ወይ ጊቢና አብርሽን ቀን በቀን እንድታየው ማለት ነው። እንደዛ ቢሆን ይሻላል። አትንበጫበጭ። ወደዚያ ሄጅ የራሽን ኑሮ አትኖሪም እንዴ? ውሸታም! እኔ የሚያስመስል ሰው በህይወቴ እጠላለሁ በጣም። አይሄት አይሄት አስመሳይ ሰው ሆ እኔ በደንብ ተናግሬ ያለሁ ከዚህ በፊት በደንብ በቃ፣ ምን ሊፈጠር እንደሚችል ሲጀመር እኔ አስቀድሜ ሁሉን ነገር እናገራለሁ፣ ጨርሳለሁ፣ እዘጋለሁ እዛ ጋር እና ሄርሜላ እንዲሁና በመምጣቷ ያኔ እንዴት ነበር ስስቅ የነበረው? ያኔ እንዴት ነበር ስታሾፍባት የነበረው? ያኔ እንዴት ነበረ ሩታ እያረረች እየከፋት እያየች በአንቺ ምክንያት ነው እያለች እየነገረቻት እንዴት ነው ከአብርሽ ጋር ስንት ላይፍ ሲያሳልፉ የነበረው? ታዲያ ለዚች ሴት ምን ብዬ ልማዝ ነው? በየትኛው አቅሜ ነው? ሲጀመር አውቃ እያስመሰለች ነው፣ እውነት እንዳይመስላችሁ። እንደዚህ አይነት ብዙ አስመሳይ ሰዎች አሉ። የውሸትን በሚያነቡ ማለት ነው። ይቅርታ መጠየቃቸው ምናምን ጥሩ ነው። እነቢኔ ምናምን ነገር የእውነት ለመናገር ማለት ነው፣ መጠየቅ አይጠበቅባቸውም ነበር። ግን እስኪ ለእሷ እረፍት ይሆናት ይሞታል ተብሎ እንደዛ ብለዋል። ግን እሷ የፈለገችው አብርሽን እንጂ እነሱ ጋ ምንም የሚያገናኛትም ይላል ሰው። ብትፈልግ ኑሮ ቢያንስ እሺ፣ አብርሽ እርቆኛል፣ አብርሽ ትዳረስላለው፣ እንደዚህ እንደዚህ ጓደኛ አልፈልግም ብሏል። ቢያንስ ከእናንተ ጋር ልሆን ብላ እንኳን እነሱ ጋር መሆን አትችልም። አብርሽ ለምን ስልኬ ላይ አልደወለም? አብርሽ ለምን ከኔ ተለየ? አብርሽ ከምን ለምን ከኔ ራቀ? እናትዬ እኮ የልጅ አባት ነው። እናት ባለ ትዳር እኮ ነው፣ ሚስት አለችው እኮ አራስ ሚስት። ለዛው ማለት ነው፣ ልጁን ይንከባከብ፣ ሚስቱን ይንከባከብ፣ ወይንስ ደግሞ አንቺ ጋዚጋ ሸሸገዳም ይብል፣ ይለጣጠፍ፣ ይሳሳም ምናምን ወይስ አልጋ ብላ አልጋ እየዞረ ካንጅ ጋ ቪዲዮ ይቀረጽ፣ ምን አይነት ነገር ነው አልገባኝም። ምን ያደርጋ ተሻውን። ሄርሜላ ትክክል ነች ብላችሁ የምታስቡ ሰዎች አላችሁ። በእናንተ ህይወት ላይ ይሄ ነገር ቢደርስ ምን ታረጋላችሁ? ካልገደለን ብላችሁ እኮ የምትሮጡ ሰዎች ናቸው ያላችሁት። አሁን ግን በሰው ቁስል እንጨት መስደድ። የሩታ ህይወት አላሳሰባችሁም። የሩታ ኑሮ አላሳሰባችሁም። ሩታ ያ ሁሉ መከራ ይታ የገነባችሁ ፍቅር፣ የገነባችሁ ትዳር፣ ምንም ትዝ እያላችሁ እያስታወሳችሁ አይደለም ታዲያ። በየት በኩል ነው ሄርሜላ ትክክል ልትሆን? ራሷን አታጠፋም 100% ይነግራችሁ ሲጀመር ራሱ የሚያጠፋ ሰው አይናገርም። በእውነት አይናገርም። በእርግጥ አንድ ቀን ለሁለት ቀን ለምታቆስ ሰው ራሱ ይደብራቸዋል። ከዛ ሰው ስትለዩ ግን፣ ያን ሰው እንኳን እኔ ባፈቅረው ባለትዳር መሆኑን ካወቅኩኝ የኔን ጥቅም አይደለም ማስቀድመው። ሊከፋኝ ይችላል ሊደብረኝ ይችላል። እንዲ አብርሽን እንኳን አፍቅረው ቢሆን ማለት ነው። ግን ይህ ልጅ ባለትዳር ነው። እኔ ይህን ልጅ የፍቅር ጥያቄ ባቀርብለት ወይ ደግሞ ብነግረው ፍቅር የምገልጽለት አውሯት ሆነም አልሆነም፣ ግን እዛ ጋር የምታለቅስ ሴት አለች። እኔ እሱ ጋር በመሆኔ የምታለቅስ ሴት አለች። ስለዚህ እኔ ስቄ ያች ሴት እንዴት ትከፋለች ታለቅሳለች? ብላ ቆም ብላ አስባ ው ይቅር ይሄ ነገር ብላ ትውት ነበር የምታደርገው። በቃ ትተዋለች፣ የራሷን ኑሮ እሱን ለመርሳት ትሞክራለች። ያለውን ነገር በቃ እሱ የሚያስታውሳትን ነገር ታጠፋለች እንጂ እንዲህ በየቀኑ እየሮጠች እየመጣች መለጣጠፍ ምናምን ነገር ራስ ወዳድ ስለሆነች ነው። ለራስ ወዳድ ሰው ደግሞ እኔ ምንም አላደርግም። ራሷን አትውደድ አላልኩም፣ ግን ሰውን እያስለቀሰች ሰውን በቃ ዋጋ እያስከፈለች ሰውን ብዙ ነገር እያለች እንዴት ለራሷ ጥቅም ትፈልጋለች? በሚገርም ሁኔታ ማለት ነው። እና ይሄ ነገር ራስ ወዳድ ሰው ደግሞ እኔ ደስ አይለኝም። እና አብርሽ ደግሞ እንዲያቀፍካት እያባበልካት ነው። እስከ መቼ እንደምታቅፋት፣ እስከ መቼም በዋን እንደምትጠርግላት፣ እስከ መቼ እንደምትታለልላት፣ እየተታለልክ ነው። እንግዲህ ደግሞ አብረን የምናየው ይሆናል። ሮታማ ቆየ ክርስትና ታስነሳ ልጇን ትነሳ ብቻ ከቤት መውጣት ትጀምር። የእውነት ጀግና ነብር የሆነች ልጅ ማለት ነው እና ለማንኛውም ይሄ እንደሚመጣ ቅድሚያ ያውቅ ነበረ። እኔ አልገረመኝም አልደነቀኝም። እና የምታሽቃብጡ ደግሞ እንዲህ እንዲህ ነው ምናምና ብላ ከፈለጋችሁ እናንተ ማቅፋችኋት አዝላችኋት፣ ጭንቅላቷ ላይ ሆናችሁ ወይ ደሞ አርጋችኋት እናንተ መሄድ ትችላላችሁ። አይ ዶንት ኬር እኔ በዚህ ሰዓት ሩታ የምታሳስበኝ ይሄ የሚያሳዝነኝ ስለተዳራቸው ነው የሚያሳስበኝ እንጂ ሄርሜላ መጣች፣ ቀረች፣ ሄደች፣ አለቀሰች። በሰው ትዳር ዘው ብላ ገብቶ እንደዚህ ሙጥኝ ማለት አለ እንዲህ ረላሽ